ይህ ናት ጎርጎራ በአማራ ክልል ማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ የምትገኘው ጎርጎራ የታላቁ የጣና ሐይቅ ሰሜናዊ ወደብ ከመሆኗን ባሻገር የተፈጥሮ ኮንትሮል ሩም ልትባል የምትችል ባሕረ ገብ ፔኒንስዩላ ምድር ናት። ጎርጎራ የሰሜን ምስራቅ አፍሪካ አገራት የደም ስርና የኃያላኑም ትኩረት ለሆነው የአባይ ወንዝ እንደ ጀርባ አጥንት የሚቆጠረውን የጣና ሐይቅን ከበላይ ሆኖ ለመመልከትና ለመቆጣጠር ተመቻችታ የተፈጠረች ምቹ ምድር ናት። ለዚህ ይሆናል ከውስጥ እስከ ውጭ፣ ከሩቅ እስከ ቅርብ አቅም ያለው ሁሉ ሊቆጣጠራትና ሊያስተዳድራት ሲጣጣር ይኖረው ጎርጎራ ከረጅም ዘመን ጀምሮ በዋሻዎቿ የሰው ልጅ ይኖርባት እንደነበር ቢነገርም እንደ ቋሚ መቀመጫነት የተመሰረተችው ግን በአፄ አምደ ጽዮን ዘመነ ንግስና ከሰባት መቶ ዓመታት በፊት መሆኑ ይነገራል። ታሪኳን ለመረመረ ሁሉ ትንሿ ጎርጎራ ትልቋን ኢትዮጵያ ታስታውሰው ይሆናል። የዓለም ስልጣኔ ከነቃበት ከታላቁ ወንዝና ከታላቁ ሐይቅ ዳር ተኝታና ተረስታ መቅረቷ ጤፉን፣ ስንዴውን፣ ፍራፍሬውን ሳይሰስት የሚያበቅል በተፈጥሮ የታደለ ምድር ታቅፋ ሳትለማ በኋላ ቀርነት መዳከሯ ለንብ ማነብ ምቹ ምቹ ከባቢ ይዛ ለእንስሳት እርባታ ተስማሚ ሆና ለአሳ ሀብት ልማት አመቺ የሐይቅ አጠገብ ተፈጥራ በድህነት ተሳስራ መውደቋ የሐይቅ ዳርቻነቷና ደሴቶቿ ብሎም መልክዓ ምድራዊ አቀማመጧ ያደላትን የተፈጥሮ መስህቦች ከአያሌ ሃይማኖታዊና ታሪካዊ ቅርሶቿ ጋር አስተሳስራ በጎብኚ መጨናነቅ ስትችል ተዘንግታ መኖሯ ከእናት አገሯ ጋር ያመሳስላታል። ኢትዮጵያዊው ከየነገዱ፣ ፖርቹጋሉ፣ ጣሊያኑ፣ ንጉሠ ነገሥቱ፣ ወታደራዊ መንግሥቱ ያልተመኛትና አሻራውን ያላኖረባት የለም። የጥንታዊ ባህላዊ አምልኮና የአይሁድ ሃይማኖት ቅሪቶች ታሪኳን ይናገራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት አሻራዎች ከጥንት እስከ ዛሬ ይታያሉ። ለአብነትም ደብረ ሲና ማርያም፣ ማን እንደ አባ መድኃኔ ያለም፣ ብርጊዳ ማርያም፣ ገሊላ ኢየሱስ፣ አንጋራ ተክለ ሃይማኖት፣ እጅ በራ ማርያምና ሌሎችም ገዳማት ከቧት ይገኛሉ። የእስልምናና የካቶሊክ ኢየሱሳውያን አሻራቸው በዙሪያው አለ። ይችን ምድር ያልደረሰባት እምነት የለም ማለት ይቻላል። አፄ ሱሱኒዮስ ኢትዮጵያ የካቶሊክ ሃይማኖትን እንድትቀበል ያወጁባት። አፄ ፋሲል የኦርቶዶክስ ሃይማኖትን እንዲመለስ ያሳወጁባት ምድርናት ጎርጎራ። አህመድ ኢብን ኢብራሂምም ደንቢያን መርጠው መዲናቸውን ጣና ዳርቻ ማድረጋቸው አይዘነጋም። ከአፄ ቴድሮስ ከአፄ ኃይለ ስላሴ እስከ ኮሎኔል መንግስቱ ኃይለ ማርያም ከፖርቱጋል ሚስዮኖች እስከ ወራሪው ጣሊያን አሻራውን ያላኖረባት የለም ማለት ይቻላል። የጣሊያን የመቆጣጠሪያ ማማና የጀልባ ጥገና፣ የጃንሆይ የጦር ሰፈርና ትምህርት ቤት እንዲሁም የኮሎኔል መንግሥቱ ኃይለማርያም መዝናኛ ማዕከል ለጎርጎራ የተበረከቱ ገጸ በረከቶች ነበሩ። ወደቧ ጊዜ አልነበረውም። በተገዢውና በሸኙ ትርምስ፣ በዕቃው ጋጋታ፣ በጀልባዎቹ መሄድ መምጣት፣ ሥራ እንደበዛባት ውላ ሥራ እንደበዛባት ታድር ነበር። በቀይ ባሕር አቋርጦ አስመራን ረግጦ በሰሜን በጌምድር የሚመጣው ውድ ዕቃ ይጫንባት በወደቧ ይሸጋገርባት ነበር። ታሪካዊቷ መንደር ጎርጎራ ነገ ወደ እናትዋ ጎንደር እንዘልቃለን። ከሰሜን ተራሮች ቆመን ታሪክን እንዘክራለን። ከራስ ደጀን ቆመን አገራችንን እንመርቃለን።